ዩወዲትና እናቷ የወንድዬን እናት ማሰቃየታቸውን እንደቀጠሉ ነው። ግን ደግሞ ላይጠግን አይሰብርም። አለም ከእማማ ጎን ሆና ዩወዲትን ሴራ አጋለጠችባት። በቅርቡ በሚዲያ ኢዲት አድርጋ እንደምትለቀው ምንም ጥርጥር እንደሌላትም እሷንና ቤተሰቦቿን ለአገር መቀጣጫ የሚያደርግ ቪዲዮ ቀርጻለች አለም አሁን በሌላት ገንዘብ በደመወዟ እማሟን ለማዳን ስትል ምን አደረገች? አሁን ላይ የገዛችው ካሜራ፣ የቤት ካሜራ ቁጭ አድርጋ የወዲት የምታደርገውን እያንዳንዱን ስራዋን ቀርጻ እያስቀመጠች ካሜራዋም ስራዋን እየሰራች ይወዴትም እማማ ማሰቃየቷ እንደቀጠለች ነው። በእርግጥ እማማን ከቀን ወደ ቀን የሚገድል ፓራላይዝ የሚያደርግ መድኃኒት እየመረዘች ምግቡ ላይ እየሰጠቻት ነው። እናም እንግዲህ ዩወዲት የምትሰራውን ምግብ አልበላም ስላሉ እማማ አሁን አለም የሰራችው ፈርፈር ላይ ዩወዲት አለም ሳታያት ምግብ መርዝ መርዛ ሰጠቻቸው። እርሳቸውም ራሳቸውን ስተው በመውደቃቸው፣ ግን እጅግ በጣም ደስ የሚለው አለም ጀግና፣ ለምንም የማትፈራ አሁን ዩወዲትን እጅ ከፍንጅ ወንጀሏን፣ ስራዋን በአደባባይ አወጣችባት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እጅግ ደስ የሚለው ነገር ዩወዲት ወንጀሏ ወይም ደግሞ ሴራዋ ተጋልጦ ተዋርዳለች ማለት ነው። በርግጥ በጣም የሚያናድደው ወንድዬ እውነት ለመናገር ምንም ብን ቢባል የሚገልጸ ወንድ አይደለም። ወንድ ልጅ የእናቱን እምባ ካላበሰ ወንድ ልጅ አይባልም። ወንድዬ እንግዲህ እናቱን በድጋሚ የምትጫወትባት ዩወዲት አሁን ላይ ወንጀሏ ይፏ ቢጋለጥም ሴራዋ ቢጋለጥም ግን ደሞ ሱ ሁል ጊዜም እናቱን እንደምትጎዳት ያውቃል። ግን ደግሞ ሰራተኛው አለም እንደዚህ ነው ስትለው አምኖ አይቀበልም። እና እሷ እንደዚህ አታረግም ይላል። ግን በካሜራ እውነታውን ስታሳየው እንደገና ያዙ ይልቀቁኝ ይላል። እና ዩወዲት አሁን እርግዝናውም እርግጠኛ እንዳልሆኑ እንዳልሆኑባትም እማማ ተናገሩ። ወንድዬ አሁን ድንጋይ መንከስ ቢቀረውም በንዴት ምንም የሚያመጣው ነገር የለም ነገር ግን ይህ ዩወዲት ወንድም ምን እያደረጋችሁ ነው? እናቴ አንቺ መመለስ ስትቺ ጭራሽ ደግሞ እሷን ሰው ግዴታ ያለሽ፣ አለቻት አላት። እንዴ ሀሳቡን ያመጣችው ማናትና ነው ጀግናዋ፣ እናቴ ኮናት አለች ዩዲት የፈለጋችሁትን ማድረግ ትችላላችሁ። የፈለጋችሁትን አድርጋችሁ ንብረታቸውን መውሰር ትችላላችሁ። ቤቱን የራሳችሁ ማድረግ ትችላላችሁ። ግን ደግሞ በፍጹም ሰው ገልደ የሚል እኔ አልስማማም አለ። ከዛም ቀጠለችና ዝምበል ምን ይላል ይሄ አዘንታ አዘንታ አጫወተ እሳ እና ታዲያ በምን እኔ እንጃ? አንድ ስህተት ቢወንጀሏ ቢጋለጥ እኮ እስር ቤት ነው የምትበሰብሰው አለ። እዩ ልክ ቀስ በቀስ ነው የምትሞተው፣ መድኃኒቱ በፍጹም ድንገት አይገለም እንደ ጫውያ ሟሟ አሉት እሱም ተናዶ ጥሏቸው ሄደ። በእርግጥ አስቻለው እንግዲህ ፀሐይን ያፈቅራል፣ ፀሐይ ደግሞ አትፈልገው፣ እሱ ግን ያሰቃያታል። ሌላው አሁን አለም ጀግናይቱ ተደንቃ የማትጨረሰው የእውነት በጣም አስተማሪ ድራማ ቢሆንም ግን ደግሞ የእናትን ስቃይ በዚህ ልክ በጣም በጣም ይደብራል። እናም አለም አሁን ከእማማ ጎን ሆና ካሜራዋን ገስታ ገጠመች። እምታማክረው ሰው ስታጣ ፀሐይን አማከረቻት። ፀሐይም እባክሽን ለአሰርሽ ብለሽ ትልቅ ወንጀል ውስጥ ትገቢያለሽ፣ ትገልሻለሽ ይህ ነገር ብታቅ አንድ ቀን የማታሳድርሽ እናትና ልጅ አለቻት። ፀሐይ ምን እና እኔማ አሰሪ ስት እማማ እኮ ናቸው፣ አለቻት። ማለት ላሰርሽ ብለሽ እናትሽ አንቺ አንድ ነገር ብትሆኝ በህይወት የሚኖሩ ይመስልሻል? አለቻት። ቢሆንስ ታዲያ ሰው እስከሆንኩ ድረስ የሰውን ነብስ ማዳን ግድ ይለኛል። እሺ፣ ካሜራውን እንዴት ነው የምቀረጩ? ስልኬን ሰብረዋለ፣ ያላልሽም አሰርቼዋለሁ። ግን ደግሞ በስልክ አይደለም የሚቀረጸው። የኔ ስልክ እኮ አይቀርጽም አለኝ ፀሐይ። አይ በአንቺ ስልክም አይደለም በእኔም ስልክ አይደለም የሚቀረጸው። የቤት ካሜራ ፈልጋለሁ አለቻት። ይሄ ዩቲዩብ ምናምን የሚሰሩበት ድራማ አለቻት። አር አይደለም የቤት ካሜራ ምን አለኝ ላይ ፀሐይ። አዎ በምንድን ነው የምገዥው? ብራለሽ? አዎ ደሞዝ ያለ። እሺ እናትስርስ በራብዬ ሞቱ። ራብ ጊዜ ይሰጣል፣ ግን ደግሞ ተፊት ለፊትሽ የተደቀነ ሰይጣን ጊዜ አይሰጥም። ስለዚህ ዩወዲትን የማሸንፈው በዚህ ብቻ ነው። እልቅስ ካሜራውን የሚገዛ ሰው አፈላልጊልኝ አለቻት። እማምኖ ሰው ስላጣውኝ አንችን ስለማምንሽ የመጣወት ፀሐይ አለቻት። እሺ በቃ ካሜራው ይገዛ ተባለ። ምን ልታረጊው ነው? እንዴት ልሰቅሊ ነው? እንዴት ቢደረግ ነው? አለቻት። አለምም እርሜ ለኢትዮፕ ካሜራው ተገዝቶ ይምጣ እንጂ እንዴት ምን ማድረግ እንዳለብኝ በደንብ ተምሬ ያለሁ ጠንቅቄ አውቃለሁ አለቻት። እሺ በቃ ዩወዲት ያክስተዋል ዥወርዲ እሷን ጠይቄ ስለ ካሜራው ከተማውን ከኛ በተሻለ እሷ ስለምታውቀው እንዴት፣ የት ቦታ፣ ስንት እንደሆነም ገዝታ ትመጣልኛለች አለቻት። እንደወንደ ምንም ብልሽ ይህን ብቻ አድርጊልኝ። ይህን ካደረግሽልኝ እውነት በቃ ምንም አልልም። ከዛ በኋላ የዩወዲትን ስራ ይፋ አወጣዋለሁ አለች። ምን ልታደርጊ ስትላትም እማደርገውንማ እኔ አውቃለሁኝ እዩልሽ። በቅርቡ በሚዲያ ነው ምለቃት አለች። ምን አለቻት? አዎ፣ ቪዲዮ ቀርጬ በሚዲያ ነው ምለቃት፣ አዋርዳታለሁ እንዴ ለማማ ደግሞ ብዙ ነገር መሆን እችላለሁ፣ ሰው ስለሆንኩ ብቻ የርሰውን እንኳን ሰውን ይቅርና ማንኛውም ሰው ሲበደል እያየው ዝም ማለት አልችልም አለች አለም። እንግዲህ እሷም ተጠንቅቂ፣ ራስሽን ጠብቂ፣ ከነቁብሽ ህይወትሽን ያጠፉሻል፣ ለእናትሽ ደግሞ መኖር አለብሽ አለቻት። እሷም እሺ ብላ ወደ ቤት ሄደች። ያንም ፍርፍር እንግዲህ ሰርታ በደንብ አድርጋ ለማዘር ልታበላ ዱብ ዱብ ስትል ዩወዲት ሳታስበው አለም ወጣ ባለችበት ገብታ ማዘር ምግብ ውስጥ ከተተችው። በዚህ ሰዓት አንድ ሶስት ጉርሻ እንደበሉ ፓራላይዝ ሆነው ወደቁ። ግን ከዛ በፊት አንቺ እኮ የተባረክልሽ ልጅ ነሽ ሲጣፍጣት ጠይቅኝ አሏት። አላቅም እጅ አንድ የምግቡ ግብአቶች አንድ ለእርሶ ስሰራ ብቻ ነው የሚጣፍጠው፣ ለዩወዲት ደግሞ አይጣፍጣትም አለች። እንዴ! ማዘርም ሳቁና፣ ታዲያ ዩወዲት እኮ ባይጣፍጣትም ጥርግ አርጋ ትበለዋለች አለ አሏት። እኮ እኔስ የሚገርመኝ ጥርግ አርጋ ትበላና እንደዚህ ነው እያለች እኝኝ እያለች እኔን ታሰቃያለች፣ ግን አይጣፍጣትም አለች። ከዛም እየተሳሳቁ ማዘር ድንገት ፓራላይዝ ሆኑ እጅ የዘነፈ አሏት፣ ምን ትሆን። ከዛም ወንድዬ ተውጭ ሲመጣ ማዘርም ዘፍ ብለዋል። እናቴ ምንሆና ነው ምን በልታ ነው እያለ መጮህ ጀምረው፣ ወንድዬ እላው ላይ ተደፍቶ ማዘርም መርበትበት ጅስማቸው፣ በቃ ምንሆና ነው ዛሬ እኮ በቀን ሁለት ጊዜ መውደቋ ነው አለች አለም። ምን አለ አው ያለ ወትሮዋ ሰሞኑን ሁለት ጊዜ እየወደቀች ነው። ይህ ሁሉ አላቅ ስትል እንግዲህ ለማዘርም የሆነ ነገር አለ ያለ ወትሮ እንዴት በቀን ሁለት ጊዜ ይወድቃሉ? የወዴት የምታረገው ነገር አለ ብቻ ብላቸው ነበረ። ከዛ ወንድ የምላያቸው ላይ ተደፍቶ ሲያለቅስ ሲያለቅስ መጨረሻ ላይ ማዘርም ነቁ ለማስመሰል የልጄ አያት እኔ ልጅን ያለ አያት ማሳደግ አልፈልግም። ዋካወትን እማዬ እማዬ፣ እኔ ልሙት እያለች የወዴት ማሽቃበጥ ጀመረች። ማስመሰሏንም ቀጠለች። በዚህን ሰዓት እርሳቸው ነቆ ከዛም እማዬ ደናኖት ደናኖት፣ ተሻሎት አለች እኔ አፈር ልብላ፣ እኔ በፊት አለች። አረ የወዴት ተረጋጊ፣ አሁን ደህና ናት አለና ወንድ ይህም እናቱ ላይ ተደፍቶ እማዬ ምንድን ነው የሆንሽብኝ? አስጨነቅሽኝ እኮ እያለ ማልቀስ ጀመረ። ግን ምን ዋጋ አለሁ የሚደረግባቸውን ነገር ጥላታቸውን ሊጋፈጥላቸው አልቻለም። ሰብስክራይብ